አይሚና ብሩክ በቃ የእውነትም ተጣሉ ማለት ነው። አመረሩ በቃ በሆነው ነገር ብሩክ የተበሳይቱ ቪዲዮ አልሰራም አለ ማለት ነው። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት አመሻችሁ? ደህና አመሻችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? እናንተ እናንተ እናንተ! ኧረ ኧረ ኧረ! ሀይሚና ብሩክ ጠፍተዋል። ምንድን ነው የእውነት ተጣሉ እንዴ? የውነት ተበሳጭቶ እንዳይሆን ብሩኬ እኮ ታቃላችሁ፣ ትግስት የለውም ለሚወስነው ነገር ሁሉ ፈጣን ነው። እንዴ የእውነት ምነግራቸው ማለት ነው ብሩኬ እና ሀይሜ፣ ብል ብለው ብለው ብሎ ብሎ አልመጣም አሉ። ምነውነውነ የጣፉት ሀይሜ ግን ትናንት እኮ ግን ልክ አልሰራሽ ቡቡዬን እንደዛ አናደሽ መላክሽ ማለት ነው። ግን ብቻ ነገሮች ሁሉ ይስተካከላሉ ብዬ አስባለሁ። ግን ግን ግን ግን ግን አረተው ተውተውተውተውተውተው እኛ ግን አንናፈቃችሁም። እንዲህ ብሩክ እንዴት ነው ንተ የምራ ያደረግከው? ማስበው ባለፈው እኮ ነገሮችን ሁሉ ፈታችሁ አስተካክላችሁ አልነበር? እንደ አዲስ ልጁ የመጣበት ምክንያት እኮ ነው ግራ የገባኝ። እናንተ ፍቅር ስትሆኑ፣ እናንተ ስትስማሙ አይወድም ማለት ነው፣ ደስ አይለውም ማለት ነው። የእናንተን ደስታ የማይፈልግ ሲሆኑ ይህን ነገር መቶ ከስንት ጊዜ በኋላ የተዘጋ ላይፍ የተዘጋ ፋይል የተዘጋ ነገር መጥቶ መክፈት ምን አስፈለገ? ሀይሚስ እንደዛ መናገር ምን አስፈለገች? ባለፈው ሁሉን ነገር በግልጽ አውርታችሁ ጨርሳችሁ አልነበረ ወይ? አሁን ምን አዲስ ነገር ተፈጠረ? ምን አዲስ ነገር ተገኘ? ለምንድን ነው እንደዚህ ትናንት ያስንትን እንደዛ ልታወሩ እንደዛ ልትነጋገሩ የቻላችሁበት ምክንያት ምንድን ነው? ዋይ ዋይ! ሀይሚ ግን እኔ ብሩክሌን ማለት ለምፈርደው ልጁ ላይ ነው ማለት ለምን ልጁ ብዙ ነገር ውሸት ይዤበታለሁ፣ ስህተትም አግኝቼበታለሁ። ለምን እንዶ ተቃላጩ እኔና ሀይሜን ማቃቱ ከሁለት ዓመት በፊት ነው አለች። ከዚህም በፊት ደግሞ እንትን ስትል የነበረውን ነገር አይታችኋል። ማለት ሃይሜ ግልጽም ተናግራ እንደነበረው ትምህርት ቤት ስትሄድ እንደሚያስቸግራት አዲስ አበባ ስትመጣ እንደሚያስቸግራት ምናምን ነው። ግን አሁን ደግሞ ዛሬ ደግሞ ሌላ ነገር ማለቱ ምን አስፈለገ? ለምንድን ነው በዚህ በዚህን ያህል ልክ መናገር ሲያስፈለገው ለምን ነገሮች ሲስተካከሉ እናንተ ደህና ስትሆኑ ስትስማሙ፣ አንድ ዓመታችሁን ስታከብሩ ጠብቆ የመጣበት ምክንያት ምንድን ነው? ዋይ እንዲህ ይህማ! እናንተ ባለፈው ደግሞ ትዝ ካላችሁ እኛን ሰው ለማጣላት ገንዘብ ሁሉ ተከፍሎት እያ ሊያጣሉን ሁሉ ሞክረው ነበረ። ይሄን ነገር ግን ለሃይሚ አልነገርኳትም። ሰላይ ሁሉ ተልኮብን ነበረ። ግን ይሄን እኔ ያን ነገር በትግስትና በጽናት አልፌው ዛሬ ላይ እዚህ ደርሻለሁ ምናምን ብሎ ነበር፣ ብሩክ ሲያወራ የነበረው ማለት ነው። እና እኮ አሁንስ ይሄ ልጅ ሰላይ መሆኑን በምን ታውቃለህ? ደግሞ ከቡርኬ ጋር እንደሚተዋወቅ ነገር ነው፣ ሰላም ሲባባሉ የነበረው ማለት ነው። ለምን እንትን ነው ትናንት፣ ሰላም ብራዘር እንዴት ነው ምናምን፣ አንተ የሰፈር ሰው ሆነህ እንኳን ሰው ሰላም አትልም እንዴ ምናምን ሲለው፣ ይቅርታ እኔ ስለማላቀቅ ነው አለው ብሩኬ ማለት ነው። እና አውቀውን እንዳይሆን ፕራንክ ነው መሰለኝ ማለት ነው። ለምን እንደሆን ታውቃላችሁ? ብሩኬ በደንብ ነው ሰላም ያለው ማለት ነው። ብሩክ በደንብ ነው ልጁን ሰላም ያለው። ለምን ሰላም እንደዛ ያለበት ምክንያት አልገባኝም። እንትን አልተረዳልኝም። ለምን ቢተዋወቁ ኖሮ እንትን በጣም ማይተዋወቁ ቢሆን ኖሮ ይሄን ያህል ሰላም በግንባር ሀይ ብቻ ነበር የሚባባሉት ማለት ነው። እና እነሱ ግን በደንብ ሰላም ተባብለው ምን ተባብለው ነው እንትን የተባሉት ማለት ነው፣ የተነጋገሩት ማለት ነው። እና ኤኒዌስ ግን እኔ የሀይሚ ነገር ምንም እየገባኝ አይደለም። ለምንስ ከዛ ልጅ ጋራ መገናኘት አስፈለገ? ከዛ ልጅ ጋር አብረው ቀለበት ማሰረስ ለምን አስፈለገ? ሀይሚ በዚህን ያህል ልክ ድብ ቅናት ማለት ነው። በቃ እኮ ነገሮችን ሁሉ በነገሮችን በቃ እየመለስኩላችሁ ነው ማለት ነው እና በጣም ይገርማል የእውነት ለመናገር ማለት ነው። ግን ብሩክ በጣም ታጋሽ ነው። ትናንት በጣም ታግሷል። እንዴት አትሉም? አለመማታቱ ራሱ ልዩን ማለት ነው። ሌላው ወንድ ቢሆን እኮ እንዴት ምናምን፣ አንተ እንዴት እኔ በእኔ ወጥ ቀልዳለ ወይ አንተ በኔ ህይወት ነው ወይም የምትጫወተው ምናምን ብሎ ይማታ ሁሉ ነበረ። ብሩኪ ግን አልተማታም። የእውነት ይህ ማለት ስርዓት ያለው ልጅ ማለት አይደለም። ትናንት ግን ሀይሚ ያናደኛለች የእውነት ለመናገር ለምን ለ በቃ ቀለበት አደረግኳ ቀለበት አድርጎልኛል እንዴ? ቀለበት ቀለበት ደግሞ ልብን አያስርም እጅን እንጂ አለች። የእውነት ነው ቀለበት ልብን አያስርም እጅን ነው። ግን ቀለበት ትርጉም አለው። አንድ ሰው ሲያደርግልሽ ትርጉም አለው ያ ሰው ያንቺ ያደረገልሽን ነገር ከእጁ ላይ እንድታወልቅ የማይፈልግም። በቃ ሰው እንዳይለክፈሽ ወንድ እንዳይጠብሰሽ ነው ቀለበት የሚደረገው። ትርጉምማ አለው ልብን ባያስርም ማለት ነው። እና ዩኒ ወይ ጨረቆችን ደህና ሁኑ ብለን ውፈይ ሰላም ተፈጠረ ተፋቀሩ ስንል መቶ ባንዴ ቸልበስ ያደረገዋል። አረ ቢኒያም ጥሩ አልሰራትም ቢኒያሻ ጥሩ አላደረክም ቢኒ፣ ጥሩ አልሰራክም። አሁን ብሩክና ሀይሚን ቶሎ ብለህ ካስታርቅ ነገሩ ነገሩ ሳይከር በፊት በፍቅራቸው ንፋስ ሳይገባ በፊት በፍቅራቸው ምንም ነገር ሳይገባ በፊት ማለት ነው እና ቶሎ ብለህ ብታስማማቸው ምን ይልካል ቢኒያም?